ጸጉር አበጣጠራቸው ያስታውቃል። ጨበሪያሞች ናቸው። በቃ ፏፏ የሚያስጨፍር መሆን አለበት። እንደዚህ የሚያሳብድ መስመሯ ስትገባላት አለ። መጨረሻ ላይ ግን መሀል ቦሌ ላይ ወስዳት አስደፍራለች። ኔትወርኩ በጣም አደገኛ ኔትወርክ ነው። አንቺ በያ መንሼ ነው። ተፍታ በይ በቃ በተለይ ወንዶች በተለይ ወንዶች በቆንጆ ሴት የምትሸወዱ ወንዶች መጨረሻችሁ አያምርም። አንቺ በያ ስንባባ ደስ ነው። ግንኙነት ሲያደርጉ ገቢት አይታ የማታውቀው ሆነ አይነት ግንኙነት ያሳያታል። ለትምህርታቸው፣ ለዓላማቸው ታማኝ የሆናችሁ ሰዎች በደንብ ስሙ። ሰው ነው የሚሰዋልኝ ሰው ነው የሚሰዋልኝ። ሳኑን እነሱ ናቸው ወደኛ የመጡት።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 ለሊቦ ከምከም ወረዳ የመስኬ ቅድስት ስላሴ የቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሉሲፈር ከመቼውም ጊዜ በላይ ኢትዮጵያውያን ወጣቶች ላይ ትኩረት አድርጎ እየሰራበት ያለው ጊዜውና እና እኛ ደግሞ ተባብረን ተባብረን በፈቃደኝነት የደነዘዝንበት ጊዜ ቢኖር አሁን ነው ብሎ ማለት ይቻላል። ይህንን በተግባር እንመለከተዋለን። ወጣቶች በዛ መስመር ውስጥ ገብተው የሉሲፈር ታርጌት ኢላማ የሆኑ ወጣቶችን እንመለከታለን። እንግዲህ ወላጆች የምትሰሙ ከሆነ በዚህ መርሃ ግብር ልጆቻችሁን ጠብቆ ማለት እፈልጋለሁ። ሰላምታውን አረሳሁትም። እንደምናላችሁ በሀገር ውስጥም በውጭውም ዓለም ያላችሁ ኢትዮጵያውያን የፕሮግራሜ ተከታታዮች የሆናችሁ ኢትዮጵያና ኤርትራውያን እንግዲህ ለዛሬ እዬ የቀረብኩት መርሃ ግብር በሀገራችን ወጣቶች ላይ ሉሲፈር ምን ያህል ታርጌት አድርገው እየሰራ እንደሆነ የሚያመለክት ነው። ከፕሮግራሙ ፍጻሜ አብራችሁ እንድትቆዩ የምጋብዘው በታላቅ አክብሮት ነው። እንግዲህ በቪዲዮ ላይ እንደምትመለከቱት ይህቺ ልጅ የምትናገረው ነገር አለ እና በእሷ ውስጥ የሉሲፈር መንፈስ የገባው በዳንስና በጭፈራ ነው። በዳንስና በጭፈራ አሁን ብዙ ወጣቶች ዳንስና ጭፈራን እንደ ፋሽን በጣም ዘምተውበታል። ከዛ ጀርባ ያለው ነገር ግን የሚያውቁት አይመስለኝም። እና በርካታ ዘፈኖች፣ በተለይ ደግሞ በውጭ ዓለም የሚሰሩ በርካታ ዘፈኖች ለሎሲፈር በዓለም አቀፍ ደረጃ ወጣቶችን እንዲቆጣጠር ጥሩ የሆኑ መሳሪያዎች ሆነውታል። ከዚ በፊት ምናልባት የምታስታውሱ ከሆነ በተለይ ሜታሊካ እየተባለ በሚጠራው የዘፈን ዘውግ ላይ የሰራነውን ነገር ነገር ያቸዋል ነው ያንን የዘፈን ዘውግ የሰሙ ወይም ደሞ የሜታሊካ ሃርድሮኩን የሰሞ በርካታ ወጣቶች ራሳቸውን እንዳጠፉም ነግሬያችኋለሁ። እና የዘፈን ዓለም በዚህ ደረጃ ተጨማልቋል። ብዙቻችን እንዳለመታደል ሆኖ ልንቀበለው ፈቃደኞች አደለንም። ግን እቺ ልጅ ኢትዮጵያዊት ወጣት ምንድን ያለችን ከቆሞስ አባ ሳሙኤል መርሃ ግብር ላይ መንፈሱ ሲሸኝላት የተናገረችው ነገር አለ። በመጠኑ ቢሆን ሰምተነው እንመለስ። እንዴት ገባህባት? በጭፈራ ነው። እንዲህ በጭፈራ እንዲህ አድርገን ነው ገን እንዲህ አድርገን ታስጨፍራት። እንደዚህ አድርገን የምናስጨፍራት በዳንስ እንደዚሁ። ምልክታችሁ አሁን እዚው እንደዚህ ቢጃማ ምናምን አይመቸንም። አሁን እራሱ አንተ ስለገረፍከን እንጂ አልደርስም። አሁን ያው ነው መግባት የነበረብን መምጣት የነበረብን ነው መምጣት የነበረብን ለምን የሴት ልብስ አይመቸም የወንድ ልብስ ዝንጥ ምናምን ያለ በቃ ፏፏ የሚያስጨፍር መሆን አለበት። እንደዚህ የሚያሳብድ መሆን አለበት። እንደሰማችሁት ነው እንግዲህ። የገባው በምንድን ነው ተባለ? በምን እንደገባ ተናገረ። በዳንስ በጭፈራ የዘፈኑ ዓለም ምን እንደሆነ መጽሐፍ ቅዱስ ላይ የተቀመጠው ደጋግመ ስላነሳ እዚያ ውስጥ ድጋሚ አልገባም። ነገር ግን ከመቼውም ጊዜ በላይ በተለይ ወጣቶችን እያጠመደ ያለው በዳንስ ነው በጭፈራ ነው እና ምልክታቸው ይታወቃል ብዙ ጊዜ አይታችሁ ከሆነ ይሄ ፋሽን የተከተሉ ከሌላው የተለዩ ከሌላው የዘመኑ የመሰላቸው ወጣቶች በደንብ ጭዳ የሆኑ ነው ለሉሲፈር አሁን የሉሲፈር ትልቁ ትልቁ ዓላማ ከስር ወጣቶችን ኮትኩቶ የራሱ ማድረግ ነው ለዛም ደግሞ መንፈሱ የሚናገረው ነገር አለ። ሌላ መርሃ ግብር ላይ ተመልክቻለሁ። ለምንድን ለምንድነው ታዳጊ ወጣቶች ላይ ትኩረት ያደረግከው ሲባል የሉሲፈር መንፈስ የተናገረው ለምንድን ነው አሳድገን የኛ ማድረግ ስለምንፈልግ ነው። እነሱን ከመቼውም ጊዜ በላይ እነሱ ላይ ታርጌት አድርገን እየሰራን ነው። ከስር አሳድገን ለዓለማችን ማስፈጸሚያዎች ማድረግ እንፈልጋለን። የዓለማችን ማስፈጸሚያዎች ናቸው እነማን የዚህ ዘመን ትውልዶች። የዚህ ዘመን ትውልድ የሉሲፈር ዓላማ ማስፈጸሚያ እንዲሆን እየተሰራበት ነው። ሌላ በምንም አይደለም። ስለ ናይት ላይፍ ብዙ ጊዜ ተነግሯል። እንደውም ቅርብ ጊዜ አንድ በጣም ገራሚ የሆነ መርሃ ግብር ደይሰበን ላይ እየሰማው ነበረ። የተጋለጠ ሴቶች ይሰበሰቡና በአላማም ወንዶችን ያጠምዳሉ። ስለዚህ ያ ወንድ እንግዲህ ቆንጆ ሴት አጠመድኩኝ ብሎ ነው አላማቸው ውስጥ የሚገባ ወይም ደግሞ ጥምራቸው ውስጥ የሚገባው ከዛ በኋላ ጓደኛ አድርገው ካለማመዱት በኋላ ወስደው ነው የሚያስደፍሩት ለማለው ወንዶች እዚህ ዘመን ላይ ነው የደረስነው። ከመቼውም ጊዜ በላይ በጣም ክፉ ዘመን ነው። እንዳውም እዛ ፕሮግራም ላይ ተቆርጦ የወጣ መረጃ ሰምቻለሁኝ። መጀመሪያ ተቆርጦ ነበረ። ያንን ያጋለጠችው ልጅ ግን ያንን መረጃ ለዴይ ሰቨን የሰጠችው ልጅ ከዛው ላይ መረጃ ከተለቀቀ በኋላ እንገልሻለን ስትባል ኡኡ ብላ፣ ዝግጅት ክፍሉ ደውላ ያቺ ፓርት ተቆርጣ እንደወጣችላት አቃለሁ። እና እዛ ላይ በጣም የሚገርመው ነገር አንድ ሺ አምስት መቶ ብር የምትሸጥ አንድ ታብሌት አለች እንደሰማሁት ያንን ታብሌት ነው ለልጆቹ የሚሰጣቸው፣ ምንም ለማያውቁት ከትምህርት ቤት ለወጡት ይሄ የናይት ላይፍ ወይም ደግሞ የምሽት ህይወት ትክክለኛ መዝናኛ ነው ብለው አምነ የተቀበሉ ሰዎች አሉ። በፍፁም በፍፁም፣ ሰው ሲነቃ ከዛ መንገድ ውስጥ መውጣት አለበት ብዬ ነው ማምነው። እንግዲህ በአንድ ወቅት በማንቃትም ወይም ባለመንቃትም ባለማወቅም ብዙዎች በዛ መስመር ስተናል። ግን የሆነ ሰዓት ላይ ሲገባ ሲገባን ወተናል እና ብዙዎች ባለማወቅ ነው በዛ መንገድ ውስጥ እየተነዱ ያሉት እና ነገር ግን ልንደማመጥ ይገባሉ ብዬ አምናለሁ። እና በተለይ ደግሞ ሰዎች እንደዚህ አደባባይ ላይ ወጥተው መንፈስ ሲጋለጥላቸው ያ መንፈስ በምን እንደገባ ሲናገር ማድመጥ ለሰው ተብሎ ሲነገር ለእኛ ብለን እንድንሰማ ነው። ቀላል ትምህርት አይመስለኝም ልቦና ላለን ሰዎች ማለት ነው። በነገራችን ላይ ይሄ የናይት ላይፍ ወይም የምሽት ክለብ ወጣቶች ብቻ ታርጌት ያደረገው እንግዲህ ወጣቶች ላይ ታርጌት ያደረገው ነገሬያቸዋለው። ታዳጊዎች ላይ ትኩረት ተደርጎ እየተሰራ ያለው ታዳጊዎችን ወደራስ አምጥቶ ታዳጊዎችን ከስር መሰረት ኮትኩቶ አሳድጎ መገልገያ ማድረግ ነው፣ የሉሲፈር መገልገያ ሉሲፈር መጠቀሚያ ማድረግ ነው። ከዛ ውጭ ግን አዋቂዎች ላይ በደንብ እየተሰራ ነው። ታዋቂዎቹ ላይ በደንብ የተሰራ ነው። አንድ ታሪክ እነግራችኋለሁ ነው ወደዛ ታሪክ ከመሄደ በፊት ግን ሁለቱ ነገሮች ላይ በደንብ ትኩረት እንድታደርጉ ይፈልጋለሁ። አንደኛ ቅድም እንደነገርኳቸው ዲሴምበር ላይ የተከታተልኩት መረጃ በጣም አስደንጋጭ ነው። እንደውም እንደነገርኳቸው ልጅቷን እንገልሻለን፣ አንቺን ያጋለጥሽው አታመልጭንም ባሏት ጊዜ ልጅቷ እንደምንም ያው የህይወት ጉዳይ ነው ያስፈራል። ሰዎቹ ደግሞ የእኛ ስንደነዝዝ እነሱ ሞር እየተነቃቀ ያለ መንፈስ አላቸው። በጣም በሚገርም ሁኔታ በተቃራኒ መንገድ ማለት ነው። ለዛም ነው ድሮ በህቡ ነበር የሚሰሩት። አሁን ፊት ለፊት ወጥቷል። ማንም አይናገራቸውም። አንደኛ እንደነገርኳቸው ነው፣ በህብረት ተስማምተን ደንዝዘናል። ይሄ የልብ ልብ ሰጥቷቸዋል። የልብ ልብ ማለት ነው። እና ስለዚህ ማንም ምንም እንደማይላቸው ካወቁ ለምን በህቡ ይንቀሳቀሳሉ? ይፋ ወጥተዋል። ህፃናቶችን የት በኩል ማጥመድ እንዳለባቸው ያውቃሉ። ትምህርት ቤቶች ታርጌቶቻቸው ናቸው። የታዳጊዎች መዝናኛ ቦታዎች ታርጌቶቻቸው ናቸው። ስለዚህ እነዛ ልጆች እዛ ሄደው በገንዘብ ማባበለው በማይረባ ነገር ከባበሉ በኋላ እነሱ መስመር ውስጥ ይከቷቸዋል። ምሽት ላይ ሲያገኛቸው ደግሞ እንዳልኳችሁ አንድ ታብሌት በአንድ ሺ አምስት መቶ ብር እየገዙ እሱን ያስቷቸዋል። ከዛ ላ እንደፈለጉ ይጫወቱባቸዋል። እንደውም እዛ መረጃ ላይ የሰማሁት ኔትወርኩ በጣም አደገኛ ኔትወርክ ነው። የማይገፉ ሰዎችም አሉበት። የገንዘብ ሀብታቸው ወይም የገንዘብ ምንጫቸው በጣም ሰፊ የሆኑ ሰዎች አሉበት። ይህ እንደነ ሲሲሊ አይነት ጋንግስ ሰማፊያ ያለበት ሀገር የሆነ ነው ማለት ነው። ወጣቶችንም ይበላ ታዳጊዎችንም ይበላ፣ እሱ ሳያንስ ደግሞ እዚህ ጋር ደግሞ ሉሲፈሩ አፉን ከፍቶ ይጠብቃል። እነዛ ያመቻችሁለታል መንገድ ጠራጊዎቹ ናቸው። እነዚህ ይቀበላሉ። ስለዚህ ሴቶች ልጆች፣ በተለይ ወንዶች በተለይ ወንዶች በቆንጆ ሴት የምትሸወዱ ወንዶች መጨረሻችሁ አያምርም። አሁን እዛ ነገር የተጀመረው ሀገራችን ውስጥ ውብ ሆና ትቀርበሃለች፣ ታባብልሃለች። አንተ ቆንጆ ሴት አገኘሁ ብለህ መስመሮ ስትገባላት አለ መጨረሻ ላይ ግን መሃል ቦሌ ላይ ወስዳ ታስደፍርሃለች። እና እንዲህ አይነት ነገር ላይ ተጠንቀቁ። ከመቼውም ጊዜ በላይ ክፉ ጊዜ ላይ ነው ያለነው ወገኖች። ያው የሚሰማ ስለጠፋ ነው። ደጋግሜ እንደነገርኳችሁ ተባብረን ስለደነዘዝን ነው። ሰዎች ደረጃ ይደነዛል እየተነገረው ቀን ቀን እየተነገረው፣ እኔ ብቻ አይደለሁ በሚጮው። እንግዲህ በርካታ መምህራን በየጊዜው እንዲህ አይነት ነገር አለ፣ እንዲህ አይነት ነገር አለ፣ እንዲህ አይነት ነገር አለ እያሉ ነው። ግን የሚሰማው ሰው ቁጥር በጣም ኢምንት ነው። እና ይሄ በሽታ ውዳቂዎችም ተላልፏል ስላችሁ ዝም ብዬ አይደለም። አንድ ታሪክ ተነገረኝ። ይሄ ጉዳይ እንደውም ያወራሁኝ ይሄን መርሃ ግብር ለመስራት ስለ ታሪኩ ከአንድ ሰው ጋር ሀሳብ ስለዋወጥ፣ ይሄ ምን ይገርምሃል፣ ትልቅ ሰው ናቸው ይህ ምን ይገርምሃል? ብለው ይህን ታሪክ ጀመሩልኝ። ሴትዮዋ ኑሯ በጣም የሞላ ነው መደም በቃ በገንዘብም እግዚአብሔር የራርካ እሷንም ባሏንም ደስ የሚል ህይወት የሚኖሩ ልጆች ወልደው በቃ የተከበረ የሚባል አይነት ትዳር። በዚህ መሀል የሴትዮዋን ገንዘብ የእሱ ማበግ የፈለገ ሰው እሷን ይከታተል ጀመር። አሁን ባለትዳር ነች፣ የልጆች እናት ነች። ሊያገኛት እንደማይችል ያውቃል። ገንዘቧን ግን ታርጌት አድርጓል። ስለዚህ እንዴት ነው ገንዘቧን ልበላ የምችለው ብሎ ሲያስብ፣ እነዚህ የሰለጠኑ ሰዎች አሉ፣ ያው ሉሲፈር ስለሚያማክራቸው ማለት ነው። በጣም የሚቀርባትን ሴት ጓደኛውን፣ ሌላ ሴት ጓደኛውን ይጀነጅን ያሳምንና፣ የዚች ሴት ጓደኛ እንድትሆን ያደርጋል እዛች ቤትም ቤትም ብላ ያችን ሴት ጓደኛ ያደረገቻት። ያቺ ደግሞ ያው የሀብታም ሚስት ነች፣ ብቸኝነት ያጠቃታል። በተገኘው አጋጣሚ የሚያዋራት ሰው ትፈልጋለች። እና ብዙ ጊዜ አይታች ከሆነ ይሄ ባለሀብት ሚስቶች በብዛት ያን ያህል እንደዚህ በጣም ብዙ ወዳጆች አይኖራቸውም፣ ቤታቸው ውስጥ ቆልፈው ስለሚቀመጡ ማለት ነው። እና እቺ ታርጌት አድርጋ እችን ሴት ታጠምዳታለች፣ ጓደኛ ትሆናታለች። ከዛ ቀስ እያሉ የተግባቡ ሲሄዱ ሻይ ቡና መባባል ምናምን ሲጀመር አንዳንድ ነገሮችን ታጫውታታለች። ስለ ትዳሯ፣ ስለ ትዳሮች ደስተኛለች ደስተኛ ነች። አሁንም የተለመደው ፋሽን ይሄ ነው፣ ሴቶችን ማስኮብለል ሲፈለግ እንዲህ ዓይነት ነገር ተጀምሯል። በተለይ ወንዱ ባለሀብት ሆኖ ስራ ቢዚ ሆኖ ቻይና፣ ታይላንድ ምናምን የሚመላለስ ሌሎችም ሀገሮች የሚመላለስ ሆኖ በስራ የተጠመደ ከሆነና አብዛኛውን ጊዜውን ለሚስቱ የማይሰጥ ከሆነ ተሸውዷል። የፈለገ ስራ ቢዚ ቢያደርጋቸው የፈለገ ብትመላለሱ፣ አንዳንድ ጊዜ ቤታችሁንም ዞር ብላችሁ መመልከት ወሳኝነት አለው። ብዙ በዚህ ጉዳይ ላይ እየሰማቸው ያሉ አስቀያሚ ታሪኮች ስላሉ ነው እና ጩልሌ ምንም የሌላቸው ስራ የሌላቸው ጭልፊቶች የሀብታም ሚስቶችን እያደኑ ከመስመር እያስወጧቸው ነው እና ሴት ከቀረበቻት በኋላ ያችኛዋ ገንዘብ አላት እች ገንዘብ ባይኖራትም አብራት ይዟት ስትወጣ፣ ያችኛዋ አንዳንድ ቦታችን ስታይ ደስ እያላት ከዚህ በፊት ባለው ማላሳያትን ገንዘብ አላት ትኖራለ ጋ በትዳሯ ደስተኛ ነች፣ ግን ሌላውን ዓለም አታውቀውም። ሌላውን ዓለም ደግሞ እች ሴት ቀስ እያለች ታለማምዳ ጀመር። ባሏ ውጭ በሚሆንበት ሰዓት ላይ ወይ ደግሞ ለስራ እቃ ለማምጣት ወደ ውጭ በሚሄድበት ሰዓት ላይ ይዛ ትወጣለች። ናይት ክለብ አንዳንድ ሮችን ማሳየት ምናምን ስትጀምር እች ሴት እንዲህም አይነት ዓለም አለ ማለት ጀመረች። ከዛ እንዴት ነው ከባልሽ ጋር ያለሽ ግንኙነት? ይህን ሌላም ቦታ ሰምቼዋለሁ እና እምነት አባት ተብዬዎችም እንዲህ አይነት ጥያቄ እንደሚጠይቁ ከዚህ በፊት የሮሴን ታሪክ ይነግረኛል። እነዛ ስትላት አይ መጀመሪያ ያው በቃ ደስተኛ ነን፣ እንኖራለን። እግዜር ይመስገን ይሰራል፣ ይመጣል። ለልጆችም ለእኔም ክብር አለው ለእኔም ፍቅር አለው። ጥሩ ነው፣ እንኖራለን። እንደሱ ማለት ሳይሆን ያኮብቻ ህይወት አይደለም። ግን እንዴት ነው ይሄ የስጋዊ ግንኙነታችሁ ላይ ያለው ነገር ምናምን ስትላት መጀመሪያ ማፈር መች ኮ ጀምራ ነበረ። ከዚያ በቃ ማንም ባልና ሚስት ነው እሱ አይደለም እንዲ ከሆነው ብላ ሌላ እሷ የማታውቀውን ነገር ስነግራት ጀመር እና ሴት እየተወሰወሰች መጣች። አእምሯን አጠበቻ ብሬኖች አደረገቻት። ከዛ እንደዛ እንኳን እንትን አንደለም መረባል የምዚ ነገር አያውቅም። እንግዲህ ይታያቸው፣ ከቅዱሱ ጋብቻ ይሄ ወደ እርኩሰቱ ግንኙነት እያሸጋገረቻት ነው ማለት ነው። እንዲያው እኮ ዓለም ሰልጥኗል፣ እንዲህ እንዲህ ስትላት እቺ ሴት ያንን መሞከር ማወከር ፈልገች። በጣም ነው የሚያሳዝን ሁኔታ። የነገሩኝ ሰው በጣም ትልቅ ታማኝ ሰው ስለሆኑ እንጂ ሌላ ሰው ቢነግረው ይኖር እጠራጠር ነበረ እንደ እንደዚህ አይነት ነገር ኢትዮጵያ ውስጥ ይሆናል እስከመላፍ። ኦፍኮርስ ከዚህ የሚያባሱ ታሪኮች አሉ ለነገሩ። ከዛ በኋላ እንደ እንደዚህ እኮ ባለቤትሽ በዚህ በዚህ ማያስደስትሽ ከሆነ አንቺ ትበያለሽ ትጠጪያለሽ፣ ቆንጆ ሆነሽ፣ ገንዘብ አለሽ ዋናው ነገር ተነፍገሻል በዚህ ማስደስትሽ ከሆነ እኔ ሰው አስተዋውቅሽላለሁ ትላታለች መጀመሪያ አለ እንዴት ብላ ብላት ነበረ በኋላ ግን አምሯን በደምብ ስላጠበቻት እና አምሯን በደምብ ስለቀየረቻት ያቺ ሴት ምንድን ነው የተሸነፈች መምጣት ትጀምራለች ከዛ ሰው አስተዋውቅሻለሁ ትላትና ከማን ጋር አስተዋውቃታለች ያገንዘቧን ሊበላ ታርጌት ካደረጋት ወንድ ወንድጋ ታስተዋውቃታለች ከዛ ይመጣሉ። አብረው ሻይ ቡና ምናምን ማለት ሲጀምሩ ያው እሱ መጀመሪያም ታርጌት አርጎ የገባ ነው። በዚህም በዚህ ሚል ላይ ያሳምናታል። ግንኙነት ሲያደርጉ ከቤት አይታ የማታውቀው ወይና አይነት ግንኙነት ያሳያታል። ኮምፕሊት ነው የተቀየረችው ነው ያሉኝ፣ ኮምፕሊትሊ። ከዛ በኋላ እርግፍ አድጋ ባሏን ነው የተወችው። ከዛ ምን ተፈጠረ ብትባል ብትሰራ ሽማግሌ ቢገባ በፍፁም በቃ ከሱ ጋር መኖር አልፈልግም እንዲህ ምን ተፈጠረ? ሰላማዊ ትዳር አልነበራችሁም ወይ? እንዲህ እንዲህ ምናምን ብትባል በቃ የደፈነ ደፍኗታል፣ ልትሰማ ፍቃደኛ አልሆነችም። እና ምን ይባላል? በቃ ምን ላይ ትፈልጋለሁ? እሺ ንብረት ተካፈለች፣ ተለያየች። ያኛው ገንዘቧን ታርጌት ያደረገው ሰው ገባ። ዝም ብሎ የውሸት ዓለም ላይ የሆነች ዝም ብሎ ተባራሪ ስራ የሚሰራ ሰው ነው። አሁን በነጻነት ገንዘብ አገኘ። ያ ገንዘብ እስከሚያልቅ ሲያጫርዝ ሲያጫርዝ ሲያጫርዝ ያ ገንዘብ እያለቀ መጣ። ልክ ፋይናል ሪዛልት ላይ ሲደርስ ስልኩን አጥፍቶ ከዛችኛዋ የእሷን ጓደኛ ካድረጋት ሴት ጋር ሁለቱም ስልካችሁን አጠፉ ጠፉ፣ ተሰወሩባት። ሴት ምን ትሆን? ስራ ሰርታ አታውቅም በበላ ገንዘብ ነው የምትተዳደረው። ወጣ ስራ ሴት አልነበረችም። እዛ ስቸግራት አንድ ዕቃ አውጣ ስትሸጥ፣ አንድ ዕቃ ስጣ፣ መጨረሻ ላይ መኖር አቃታት። ከዛዋ ላይ የሆነችውን ብነግራችሁ በጣም አስቀያሚ ነው። አስፈላጊ አይደለም። ይህንን ምላችሁ ለምንድን ነው? እችን ሴት በናይት ክለብ ስም በናይት ላይፍ ስም በምሽት መዝናኛ ስም ብዙ ነገር አሳይተዋታል። ያ ውሸት ነው፣ የሉሲፈር ዓለም ነው። እንደነገርኳቸው አሁን ከወጣቶችም አልፎ ባለትዳሮችን እንዲህ ትዳራቸውን እያፋታ ጭለማ ውስጥ ከከተታቸው በኋላ ከገንዘባቸው ከተዳራቸውም ሲያውም እንዲየበተኗቸው ነው በሰው ላይ ያሰደረስ። ሴጣን ራሱ ዋናው ሉሲፈር አለ። በዛ ላይ ደግሞ የእሱ ተላላኪዎች የሆኑ ደግሞ ምድራዊ ሴጣኖች አሉ። ክፉ ጊዜ ነው የምላቸው ለዛ ነው ክፉ ጊዜ ነው የምላችሁ ለዛ ነው። እነዚህ አይነት ልጆችን በምን ትለዩዋላችሁ? መለየት ትችላላችሁ። ይሄ ዳንስ ላይ አሪፍ ነን የሚሉ አራዳ ነን፣ ከኛ ውጭ አራዳ የለም፣ የከተማው አራዳ ነን፣ በጣም ጎበዝ ደናሾች ነን ምናምን የሚሉ በብዛት አይቷቸው ከሆነ በተለይ ሴቶቹ አለባበሳቸው ይለያል፣ እና እነዛን ልጆች ስታየው ተጠንቀቁ። በተለይ ደግሞ ይሄ ምንም ውስጥ ያልገባቸው ልጆች፣ ለትምህርታቸው ለዓላማቸው ታማኝ የሆናቸው ሰዎች በደንብ ስሙ። እንደ አይነት ልጆችን ስትመለከቱ ራቋቸው ራቋቸው። በጣም አስማጮች ናቸው። ምንም የሚያውቁ ልጆችን በትምህርታቸው ጎበዝ የሆኑ ልጆችን በቃ ጥሩ የቤት ልጅ በተለምዶ የሚባሉት ልጆች ከመስመር ያስወጡት እንደዚህ አይነት ልጆች ናቸው። ጸጉር አበጣጠራቸው ያስታውቃል። ጨበሪያሞች ናቸው። አለባበሳቸው እንደወንድ ነው። እችም ልጅ አሁን መንፈሱ ትሸኝላት የተናገረችው አለ እዛ ላይ እና ነው ቀሚስ አይመቸኝም ነው ያለችው። ቀሚስ ምን ያደርግልኛል? አረ ከእንደው እንደና መልበስ የምንፈልገው ፈልጋው ከዛ ሌላ መለያቸው ምንድን ነው? እግራቸው ላይ ምላሳቸው ላይ አፍንጫቸው ላይ እየተበሱ ወርቅ ያደርጋሉ። ወርቅ ልባደርጓቸው ይሄ አርቲፊሻል አላልኳቸውም። ሉሲፈሩም አርቲፊሻሉን አይፈልገውም። ለምድራዊ ነገር ኬትም ኬትም አምጥቶ ይሰጣቸዋል። ስለዚህ ወርቅ ነው የምንፈልገው ነው ያለ። ስለዚህ ምላሳቸው ላይ ተበስተው አፍንጫቸው ላይ ወርቅ የሚያደርጉ ልጆች ሲኖሩ ጥያቄ ምልክት ብታደርጉባቸው መልካም ነው ብዬ ነው የማስበው። አሁን ይህንን ስንናገር እንደቀልድ ምን ማጌጥ ድሮም የነበረ ነው፣ ልጆች ቢያገጡ ምን ችግር፣ እግራቸው ለሚያንጠለጡ ላፍቻቸው ቢበሱ መለሳቸው ቢበሱ ምናምን ሊባል ይችላል። ነው ው እንግዲህ እኛ ላምን ምን አለን? ልጅ ፈረበን የነገረን ነው። እኔ ምን ላድርግ? እነሱ ይመጡብኛል፣ እኔ አልሄድኩባቸውም። በቃ እነሱ ፍቃደኛው ነው፣ ከመጡ እገባባቸዋለሁ፣ እጫወትባቸዋለሁ። እኛ እኮ አይደለም እነሱ እየመጡብን ነው አለ ስለዚህ አሁን ሰው ነው ወደ ሉሲፈር እየሄደ ያለው እንጂ ሉሲፈር አለ፣ ወደ ሰው እየመጣ ያለው። ስለዚህ እባካችሁ ወጣቶች፣ እባካችሁ ዘፈን ኃጢያት እንደሆነ መጽሐፍ ቅዱስ እኮ ተናግሮታል። ዘፋኝነት መንግስተ ሰማያት እንደማያስገባ ተናግሮታል። ያው አንዳንዶቹ ትርጉሙን አጣመው እንደዛ ማለት ተፈልጎ አይደለም ብለው ኖርማል ከዘፈን ላለመራቅ ሲሉ ማስተባበያ ቢያመጡም መጽሐፍ ቅዱስ በግልጽ አስቀምጦታል። ከዚያ ሲያየልና ሲያስፈራ ደግሞ በዚ አይነት ሁኔታ ነው አሁን በነገርኳቸው አይነት ሁኔታ ነው ሰዎች እየተጎዱ ያሉት ሰዎች እየተጎዱ ያሉት። ስለዚህ አሁን ኢትዮጵያ ውስጥ ምንድነው በጣም ኃይለኛ ደናሽ ኃይለኛ ጨፋሪ ከተባለ ረበስ በገሌ እኮ በጣም አራዳ ነው ይባላል። አ ከጀርባው ግን ምን የምንተሸከመው የሚለውም አብሮ መታየት መቻል አለበት። ከመቼውም ጊዜ በላይ ከመቼውም ጊዜ በላይ ኢትዮጵያ እኔ ሌላ መርሃ ግብር ላይ አይቼዋለሁ እንደዚሁ መንፈስ ሲሸኝ ማለት ነው ምንድን ያለው ከመቼም ጊዜ በላይ ኢትዮጵያ ላይ ትኩረት አድርገን እየሰራን ነው። በተለይ ታዳጊዎቹ ላይ እንዳውም ቆሞስ አባ ሳሙኤል ጥያቄ ይጠይቁታል። ለምንድነው ወጣቶች ላይ ትኩረት አድርጋቸው የምትሰሩት ሲባል እነሱ ላይ የምናደርገው የወደፊት የኛ አገልጋዮች እንዲሆኑ በእነሱ መጠቀም ስለምንፈልግ ነው ያለው። እድሜው ይገፋውማ ምን ያደርግለታል? ምክንያቱም ትንንሾቹ ብዙ ያገለግሉታል፣ ብዙ አላማውን ያሳኩለታል ብዙ ወጣቶችን ያማልሉለታል። እየተመለከተን አይደለ? አሁን አብዛኛው ተመልካች ያለውን ቪዲዮ እስኪ ተመልከቱ። በወጣቶች በታዳጊዎች የሚሰራ በታዳጊዎች የሆነው ጥሩ ነገር የሚሰሩትን እየተቃወሙ አይደለም። እነሱን አፕሪሼት እናደርጋለን። በጥረታቸው ነው እዚህ ጋ የደረሱት። ነገር ግን ወጣቶች ሆነው የሌላውን አእምሮ የሚይዝ መንፈሳዊ ነገሩን የሚያስፈሳ ነገር ከሆነ እንቃወማለን። ምክንያቱም ልክ እንደዚች ልጅ እንደውም ዘፈኖችን ሁሉ ጠቅሳለች። እንትን የሚባል ዘፈን ዴቮ የሚል ዘፈን እና ሌላ አንድ እርሱ የረሳውትን ዘፈን ጠቅሳ በዚህ በዚህ ዘፈን ነው የምንጨፍ ነው። ስለዚህ ዘፈኖቹ ራሳቸው አንዳንዶቹ ሚሽን አላቸው። ሜሴጃቸው በራሱ በርሳቸው በራሱ የሚናገረው ነገር አለ። አብዛኛው ወጣት ደግሞ ይህ በተለይ ናይት ክለብ ላይ በቃ እኔ ነኝ አንበሳ የሚል እኔ ነኝ ደናሽ፣ እኔ ነኝ ተዋጊ፣ የከተማው ራፐር እኔ ነኝ፣ የከተማው ሂፕሆፕ ላይ የሚችለኝ የለም፣ ራጋዳንስ ላይ የሚችለኝ የለም የሚለው አብዛኛው የሚሰማው የውጭ ሙዚቃ ሳታኒክ የሆነ ሜሴጅ ያለውን ነው፣ ሰይጣን የሆነ እነሱም በአላማ ነው ያንን የሚሰሩት፣ በአላማ በቀላሉ ደግሞ ካች ለማድረግ እነዛ ቨርሶች ፓወር አላቸው። ብዙ ሰው ይሄንን አያውቅም። ብዙ ሰው ይሄንን አያውቅም። ስለዚህ ልጆቹ አምሯቸው ይያዛል። ከዛ ወዲያ በቃ እንደፈለጉ ያብዳሉ። ያብዳሉ ነው ያለው። መንፈሱም ሲናገር እኛ ካበዱ መጣው ከጨፈሩ ከደነሱ ካበዱኛ ምን እናድርግ እኛ ሳኑ እነሱ ናቸው ወደኛ የመጡት። ብዙ ወጣት እየተነዳ ነው። ወዴት? ወደ ሉሲፈር። ስለዚህ እባካችሁ በዳንስ ፍቅር የተለከፋቸው ቴክ ኬር። አሁን ይህንን ስንናገር አንዳንዶች እንደ ከዳንስ ማን ነው ታምና ገባ ምትሉ ሰዎች መብት ልክ ነው መብታችሁ ነው። ግን ያለው ነው ደግሞ እነግራችኋለሁ። ብቻ እናንተ ነው ብቻ ለመውጣት እድሜ ልክን ሲደንሱ መኖር መብታችሁ ነው። ግን በዚህኛው አንግል ደግሞ ከዳንስ ጋር ተያይዞ የመጣውንም ነገር ደግሞ ነግራችኋለሁ። ራሱ መንፈሱ የተናገረውን ዋናው የአጋንንት አለቃ ልፍ የተናገረውን ነገር ደግሞ ነግራችኋለሁ። እሱም ብቻም ሳይሆን በልጅቷ አንደበት ነግራችኋለሁ፣ ቅድመ አሳያችኋለሁ። አሁን ቆዝ ላይ ከቪዲዮ የተወሰነውን ክፍል ሰምተን እንመለስ። በጭፈራ በዳንስ በእንግሊዝኛ ነው። በእንግሊዝኛ በምን አይነት ዳንስ ላሳያችሁ። ኧረ ተው ተው ምን አይነት ዳንስ ነው? ምን አይነት በጣም ብዙ ነው። በምን ላሳያችሁ? ስንት በየትኛው ይሻላችኋል? ዳይቦ አለ ዘፈን እንደሰማችሁት ነው እንግዲህ። ስለዚህ ይሄንን እንዴት ነው መካር የሚቻለው? በዳንስ በጭፈራ እገባለሁ ወርቅ ወዳለው እግር ላይ አፍንጫ አስበስቼ እቀመጣለሁ። በተለይ ታዳጊዎች ላይ መስራት እፈልጋለሁ እያለ ነው። ብዙ ታዳጊዎች ተሸውደው እዛ መስመር ውስጥ ገብተዋል እና እግዚአብሔር ልቦና ይስጥን። ከመቼውም ጊዜ በላይ እንደ ባለፈውም የሰራሁትን ቪዲዮ ከዚህ ቪዲዮ በፊት የሰራሁትን ቪዲዮ አይታችኋል። የስድስት ስድስት ስድስት አባል የነበረ ልጅ ያጋለጠው ሚስጥር ነገራችኋለሁ እና ይህንን እያየ ሰው እንዴት አይነቃም ነው እንግዲህ ሰዎቹ ራሳቸው የደረሰባቸውን መከራ እየተናገሩ የዚችንም ልጅ ያሳየዋቸው። እንግዲህ በቃ ልቀቁና ምን መሄድ እንፈልጋለን፣ ተቃጥለናል። ነገር ግን በቃ በጭፈራ ላይ በዳንስ ላይ ያገኘዋት፣ በዳንስ ውስጥ ነው የገባሁት። በምን ዘፈን ስትባል ጠቀሰች፣ ዘፈኑንም ተናገረች። ስለዚህ ይሄን ይሄን እየሰማ ወጣቱ ለምን እንደደነዘዘ ነው ቅደም ብያቸው። እንግዲህ ተባብረን ነው በፍቃድ ይነስ ነው የደነዘዘ ነው ከደነዘዘ ነው ደግሞ ውጤቱን እናየዋለን። ከመቼውም ጊዜ በላይ የጥንቃቄ ብቻ ሳይሆን የመንጣት ጊዜ ነውና እባካችሁ እባካችሁ ወጣቶች ንቁ ማለት ፈልጋሉ። የዛሬ መርሃ ግብር ይህን ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ግን ሳላመሰግናችሁ አላልፍም። አበቃው። ሰላም። ያጋስተ ቅድስት ስላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሀዘን ነው። በሞቀ ቤት እየኖርን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 ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅነን ያለነ እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።